የገነባናቸው የመሰረተ ልማት በተለይ የፓርክ ግንባታዎቻችን የተቀናጁ አግሮ ኢንዱስትሪ ፓርኮችም እንደዚሁ ደግሞ የሀዋሳ ኢንዱስትሪ ፓርክም በመሰረተ ልማት ደረጃ የማኑፋክቸሪንግ ኢንዱስትሪውን ዘላቂ ተወዳዳሪነት ከፍ የሚያደርግ ነው። ከነኚህ ውስጥ እንግዲህ አንዱ እነኚህ ተቋማት ይፈታሉ ተብሎ የሚወሰደው ከኃይል አቅርቦት ጋር ተያይዞ ያለ ነው። ኢንዱስትሪዎቹ በየቦታው የተበተኑ በሚሆንበት ጊዜ ይህንን መሰረተ ልማት ጥራት ባለው መንገድ ለማቅረብ አዳጋች ይሆናል ወይም ደግሞ በጣም ውድ ይሆናል ነገር ግን አሁን ባየነው መንገድ በኢንዱስትሪ ፓርኮቹ በተቀናጁ አግሮ ኢንዱስትሪ ፓርኮቹ በኩል የማቅረቡ አማራጭ የተሻለና የኢንዱስትሪዎቹን ተወዳዳሪነት የሚያሳድግ ነው ጊዜ የሚነሱ ከፋይናንስ አቅርቦት ጋር ተያይዞ ያሉ ጉዳዮች አሉ። ይሄ ሁለት ክፍል ነው ያለው። ሁለት በአንድ በኩል በባለ ሀብቶቹ በኩል መሟላት ያለባቸውን ነገሮች ከማሟላት ጋር የሚያያዙ፣ ሁለተኛው ደግሞ በባንኩ በኩል ቀልጣፋ አገልግሎት ከመስጠት ጋር የሚያያዙ ጉዳዮች ናቸው። እነዚህም በተቀመጠው አቅጣጫ መሰረት የባንኮቹን የአሰራር ስርዓት በጠበቀ መንገድ ዘላቂ መፍትሄ እንዲሰጣቸው እና ቀልጣፋ አገልግሎት እንዲያገኙ በባለሀብቶቹ በኩል ደግሞ መሟላት ያለባቸው እንዲሟሉ ነው። ኢንዱስትሪዎቹ ፈቃድ አውጥተው መሬት ወስደው የባንክ ፕሮሰሳቸውን ጨርሰው ፋብሪካ ተክለው ወደ ማምረት የሚገቡበት ጊዜ በጣም ረጅም ነው የነበረው። አሁን ይሄ ነባራዊ ሁኔታ ተቀይሯል። ለምንድን ነው የተቀየረው? ካል አንደኛ፣ በዚህ በማክሮ ኢኮኖሚ ማሻሻያው ምክንያት ለግል ዘርፉ በተለይ ለአምራች ዘርፍ አበረታች ሁኔታ ስለተፈጠረ ይህንን እድል መጠቀም ይፈልጋሉ። ሁለተኛ፣ ፕሮጀክት በዘገየ ቁጥር፣ በተጓተተ ቁጥር ያልተጠበቁ ወጪዎችን ያስወጣል። ስለዚህ የበለጠ ትርፋማ ለመሆን በተያያዘው የጊዜ ሰሌዳ አልቆ ወደ ስራ መገባት መቻል አለበት። ሶስተኛ የመንግስት አገልግሎት አሰጣጥ እየተሻሻለ መምጣት ነው። ለምሳሌ ኤሌክትሪክ ለማግኘት የሚወስደውን ጊዜ ስናሳጠር፣ ሌሎች መሰረተ ልማቶቹን ለማቅረብ የሚወስደውን ጊዜ እያሳጠርን ስንሄድ ፕሮጀክቶቹ በተያዘላቸው የጊዜ ሰሌዳ አንዳንዶቹም ቀደም ብለው ወደ ስራ እንዲገቡ ለማድረግ ያስችላል። አንዱ ያሳካ ነው መልካም ነገር በእያንዳንዱ ማኑፋክቸሪንግ ኢንዱስትሪ ውስጥ ያለው ችግር ምንድን ነው የሚለውን እኩል አረዳድ እንዲኖረን አድርጓል። በቀዳሚነት በችግር ላይ መግባባት ላይ መድረስ ቀጥሎ ወደ መፍትሄ ለመሄድ ትልቅ እድል ነው የሚሰጠው። ስለዚህ አንዱ ምንድን ነው፣ በእያንዳንዱ ሴክተር ላይ ያለው ለማኑፋክቸሪንግ ኢንዱስትሪ ያልተመቸ ተግዳሮት የሆነው ነገር ምንድን ነው በሚለው ላይ በቂ መግባባት ተፈጥሯል። ባለቤት ኖሯቸው እያንዳንዱ ተቋም ወስዶ እንዲፈታ ነው ያደረግነው። መፍታታችን ብቻ ሳይሆን ያ ችግር ከተፈታ በኋላ የዚያው ማኑፋክቸሪንግ ኢንዱስትሪ የማምረት አቅም አጠቃቀሙ አደገ ወይ፣ ኤክስፖርቱ አደገ ወይ፣ ገቢ ምርትን በመተካት በኩል መሻሻል አመጣ ወይ፣ ተጨማሪ የስራ እድል ፈጠረ ወይ የሚለውን ደግሞ ቸክ እናደርጋለን። በአንድ ጊዜ በሁለት ጊዜ ስብሰባ ወይ በአንድ አመት በሁለት አመት ስራ ብቻ የሚያልቅ አይደለም። ተከታታይነት ባለው መንገድ እየተሰራ መሄድ መቻል አለበት። ስለዚህ ዛሬ በሰራነው ስራ ልክ አንዳንዶቹ ነገሮች በጣም ኢሚዲየት ወዲያውኑ ለውጡ ላናየው እንችላለን። የሚወስደው ጊዜ ይኖራል። በሌላ በኩል ደግሞ አንዳንድ ችግሮች ባልተገባ መንገድ ሳንፈታቸው ረጅም ጊዜ ከቆዩ ሴክተሮቹንም ሊጎዳ የሚችልበት ሁኔታ ይኖራል። ና እነዚህን በጣም አመዛዝኖ ማየት ይጠይቃል። በእኛ እምነት ግን እንደ ኢትዮጵያ ታምርት የጀመርነው ንቅናቄ እንደ ሀገር ለማኑፋክቸሪንግ ኢንዱስትሪ የተሰጠው ትኩረት በማክሮ ኢኮኖሚ ሪፎርሙ የተቀመጡ ዓላማዎችና ግቦች በዘርፉ መሻሻል እያመጡ ለውጥ እያመጡ ተጨባጭ ውጤት እያሳዩ ነው የሚለውን ያመላክታል የሚል እምነት አለን።